ማንቸስተር ዩናይትድ በተጫዋቾች የዝውውር ገበያ ላይ ከፍተኛ ተጽዕኖ እያደረገ መሆኑ ተነግሯል። የክለቡ ተጽዕኖ በምን መልክ ይገለጻል የሚለውን እናያለን። ከኤምቤሞ ዝውውር በኋላ የዩናይትድን ትኩረት የሳበው ተጫዋች ተለይቷል። ይህን ተጫዋች ራሱ አሞሪም አናግሮታለም ተብሏል። ሊቨርፑል ምን ቀረው? የተጫዋቾች የዝውውር መስኮት ከመዘጋቱ በፊት በሊቨርፑል በኩል የሚጠበቁ ታላላቅ ውሳኔዎች የትኞቹ ናቸው የሚለውንና ሌሎች አዳዲስ መረጃዎችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ቆይታ እናደርጋለን። ሰላም ጤና ይስጥልን። ሸገር ስፖርት ዊዝ አበበ ግደ የዩቲዩብ ቻናል ተከታዮቻችን ይህንን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑና አዳዲስ መረጃዎችን ስናወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ ይኸው ምስጋናችን ከልብ ከልብ ከልብ እናመሰግናለን። ወደ መረጃዎቻችን ስናልፍ የክረምት የተጫዋቾች የዝውውር መስኮት ተከፍቶ ክለቦች የቻሉትን ያህል አዳዲስ ተጫዋቾችን ወደ ቡድኖቻቸው እየቀላቀሉ ይገኛሉ። የተሳካላቸዋሉ፣ ወደ ኋላ ምነው ቀሩ ተብለው የሚጠየቁም ይኖራሉ። እንግዲህ በዚህ ክረምት የተጫዋቾች የዝውውር መስኮት ክፍት ከሆነበት ቀን አንስቶ እንደ ሊቨርፑል ከፍተኛ ዋጋን ለአንድ ተጫዋች ያወጣ ክለብ የለም። እንደውም አንዳንድ የእግር ኳስ ትንታኔ ባለሙያዎች ከዚህ በኋላ በሚቀረው የተጫዋቾች የዝውውር መስኮት አንድ ክለብ ለአንድ ተጫዋች ሊቨርፑል ለፍሎሪን ቨርትስ ያወጣውን ያህል ወጪ ያወጣል ወይ? የአንድ ተጫዋች ዝውውር በዚህ መንገድ ይጠናቀቃል ወይ? ወይስ የክረምቱ የተጫዋቾች የዝውውር መስኮት ከፍተኛው ወጪ ለአንድ ተጫዋች ፍሎሬን ቨርትስን ለማዘዋወር ሊቨርፑል ለባየር ሊቨርኩሰን የከፈለው 116 ሚሊዮን ፓውንድ ሆኖ ይቀራል የሚል ጥያቄ እየተነሳ ነው የሚገኘው። እንግዲህ 16 ሚሊዮን ፓውንድ በባይ ሊቨርኩሰንና በሊቨርፑል መካከል የተደረሰ ስምምነት ነው። ምናልባት የዚህ የተጫዋቹ የዝውውር ዋጋ በዚሁ ክረምት ሊሻሻል የሚችል ከሆነ የማሻሻል እድል አላቸው ከሚባሉት ክለቦች መካከል አንዱ ራሱ ሊቨርፑል ነው። ምክንያቱም ሊቨርፑል እስካሁን ካስፈረማቸው ተጫዋቾች ባላነሰ የፊት መስመር ተጫዋች በዘጠኝ ቁጥር ቦታ የሚጫወትለትን ተጫዋች በመፈለግ ላይ ነው የሚገኘው። ዘጠኝ ቁጥር ቦታ ላይ ለማጫወት የተለያዩ ተጫዋቾችን ያስባል። በተለይም ደግሞ የነ ዳርዊን ኑኔዥ መሰናበት እውን የሚሆን ከሆነ ከነሱ ሽያጭ ከነ ሉዊዝ ዲያዝ ስንብት የሚያገኘውን ገንዘብ ሰብስቦ አንድ በጣም ከፍተኛ ዋጋ ሊያወጣ የሚችል በሊቨርፑል አቅም ላይም ደግሞ ትልቅ ለውጥ የሚያመጣ የፊት መስመር ተጫዋችን ወደ ቡድኑ ሊቀላቀል ይችላል ነው። ይህንን ካደረገ ሊቨርፑል ምናልባት የፍሎሪን ቨርትስ 116 ሚሊየን ፓውንድ ይወጣል በት ዝውውር አንደኛ መባሉ ሊቀር ይችላል። ግን ሊቨርፑል ይህንን ይወስናሉ ወይ? ይህንን ያደርጋሉ ወይ? ካደረገ ደግሞ አሌክሳንድር አይዛክን ወደ አንፊልድ የሚወስድ ከሆነ ነው። ምክንያቱም የኒውካስል ሀሳብ አሌክሳንድር አይዛክን መውሰድ የሚፈልግ ማንኛውም ክለብ እስከ 150 ሚሊዮን ፓውንድ ሊከፍለኝ ይገባል የሚል ነው። እንግዲህ ሊቨርፑል ይህንን ካላደረገው ሌሎች የፕሪሚየር ሊግ ክለቦች እውነት ከዚህ የበለጠ ገንዘብ ለአንድ ተጫዋች ያወጣሉ ወይ? ማንን እናስብ? አርሰናልን፣ ቼልሲን፣ ማንቸስተር ሲቲን። እንግዲህ ማንቸስተር ሲቲ እስካሁን ያዘዋወራቸውን ተጫዋቾች በምን ያህል ገንዘብ አዘዋወረ? ከዚህ በኋላ ማንቸስተር ሲቲ በዝውውሩ ላይ የሚያደርገው ተሳትፎ የት ቦታ ላይ የሚጫወት ተጫዋችን ፍለጋ ገበያ ይወጣል ወደ ገበያ የሚወጣበት ተጫዋችስ እውነት ከ116 ሚሊዮን ፓውንድ በላይ የሚያወጣ የመሆን እድሉ ምን ያህል ነው ስንል ያንስብናል። ማንቸስተር ሲቲ ይህንን ሪካርድ ለማሻሻል ቼልሲ፣ ምናልባት በቼልሲ ቤት ማንኛውም ነገር ባልታሰበ መንገድም ጭምር ሊፈጸም ሊከናወን ስለሚችል ቼልሲ ሊያደርገው ይችል ይሆናል። አርሰናልንና ማንቸስተር ዩናይትድን በዚህ ተግባር ለመጠርጠር ይከብዳል። ምናልባት ሪያል ማድሪድ ካልሆነ ባርሴሎና እንዳንል ባርሴሎናም ካለበት ፋይናንሽል ፌር ፕላይ ሕግን የመጠበቅ ግዴታ የወጪ ማስተካከያ ስራዎችን ለማስራት ከሚገደድ ክለብ እንደነዚህ ያሉ ወጪዎችን ለአንድ ተጫዋች አንጠብቅም። ፓሪስ ሳን ዠርማ ወይም ባየር ሚዩኒክ ብቻ የምናየው ይሆናል። ግን ጥያቄ ሆኖ መጥቷል። ፍሎሪየን ቨርስ ሊቨርፑልን ለመቀላቀል ሊቨርፑልን ያስወጣው 116 ሚሊዮን ፓውንድ የክረምቱ የተጫዋቾች ዝውውር ትልቁ ዋጋ ሆኖ ይቀጥላል ወይስ በሌላ ተጫዋች ይተካል። ይህንን የሚበልጥ ወጪ የሚያወጣ ክለብ ይበልጥ የሚወጣበት ተጫዋችን በዚህ ክረምት መልስን የማየት እድላችን ምን ያህል ነው የሚለው ጥያቄ ነው እየተነሳ ያለው። ወደ ሊቨርፑል ጉዳይ ስንሄድ ሊቨርፑል እንግዲህ በዚህ ክረምት በጣም ጥሩ ጥሩ የሚባሉ ስራዎችን ከሰራ በሰራቸው ስራዎች እየተደነቀ ካለ አርነ ስሎትን እድለኛ ናቸው። በመጡ በመጀመሪያው የውድድር ዓመት የፕሪሚየር ሊጉን ዋንጫ አነሱ። ጥሩ ቡድንም አሳዩ ከየርገን ክሎፕ በተረከቡት ቡድን ላይ ያን ያህል ትልቅ የሚባል ለውጥ ሳያደርጉ ያን ያህል ትልቅ የሚባል ማሻሻያ ሳያደርጉ በአውሮፓ ቻምፒዮንስ ሊግ ጥሩ ተወዳደሩ። የፕሪሚየር ሊጉን ዋንጫ አነሱ። በካራባው ካፕ ለፍጻሜ የደረሱበት አጋጣሚ ተፈጠረ። እንደዚህ እንደዚህ ያሉት ነገሮች ሆኑ። ታዲያ አሁን ደግሞ በሁለተኛው የውድድር ዓመታቸው በጣም ጥሩ ጥሩ የሚባሉ ዝውውሮችን አከናውነዋል። አሁን ከዚህ በኋላ ምን ቀረው ሊቨርፑል? ለሊቨርፑል የቀረው ተግባር ምንድን ነው? በዚህ የክረምት የተጫዋቾች የዝውውር መስኮት ክፍት በሚሆንበት ጊዜ ማለትም የውድድር ዓመቱ ከመጀመሩ በፊት የዝውውር መስኮቱ ከመዘጋቱ በፊት የሊቨርፑልን ውሳኔ የሚጠብቁ ዋና ዋና የሚባሉ ተግባሮችን ለማሳየት እንሞክር። እስካሁን ከተሳካለት በላይ የተሳካ እንዲሆን ቀሪው የክረምት የተጫዋቾች የዝውውር ጊዜ ሊቨርፑል እነዚህን ተግባራት ማከናወን ይጠበቅበታል ነው። የመጀመሪያው የኑኔዥን ጉዳይ ቶሎ መጨረስ ነው። እንግዲህ ዳርዊን ኑኔዥ ከሊቨርፑል እንደሚወጣ ያምናል። እሱም እሱም ደግሞ ይፈልጋል ወደ ናፖሊ መሄድ። በጣሊያን ሴሪኤ ሻምፒዮን ለሆነው ክለብ መጫወት የኑኔዥ ፍላጎት ነው ተብሏል። አሁን በኑኔዥ ዝውውር ዙሪያ በናፖሊና ሊቨርፑል መካከል ያለው በዋጋ የመስማማት ችግር መፈታት አለበት። የዚህን ተጫዋች የመጨረሻ ውሳኔ መወሰን ሊቨርፑል በክረምቱ ሊያደርጋቸው ወይም ሊወስናቸው ከሚገደድባቸው ነገሮች መካከል አንደኛው ነው። ይሄ ዳር መድረስ መቻል አለበት። ይሄ ሁለት ጥቅም አለው። አንድ የመጫወት እድል ብዙ ሊሰጠው አይችልም፣ ወይም የመጫወት እድል የማግኘት አጋጣሚው ጠባብ ነው የሚባለው ዳርዊን ነው ነ ከሊቨርፑል መውጣትና ቦታ መልቀቅ አለበት። እሱ ወጥቶ ቦታ ሲለቅ ደግሞ ሊቨርፑል ገንዘብ ያገኛል። ሊቨርፑል ገንዘብ የሚያገኝ ከሆነ ቅድም ያልነው ቦታ ላይ ዘጠኝ ቁጥር ቦታ ላይ የሚጫወትን የፊት መስመር ተጨዋች ለማስፈረም ያ ገንዘብ በጣም እጅግ በጣም ይጠቅመዋል። ነው የመጀመሪያው መነሳት ያለበት ነጥብ ይሄኛው ነው። ሁለተኛው ደግሞ

ለናፖሊ መጫወት የሚፈልግ ከሆነ በዚህ የመሄድ በዚህ የመውጣት ፍላጎት ውስጥ ሆኖ ሊቨርፑል ካልተሳሳተ በስተቀረ እንደገና 25/26 ላይ እሱን ይዞ የሚቀጥልበት እድል አይኖርም። ስለዚህ ውሳኔ ከሚፈልጉት ነገሮች መካከል አንደኛው የዳርዊን ኑኔዝን ስንብት ዳር ማድረስ፣ ይህንንም በተቻለ ፍጥነት ማከናወን ሊቨርፑል ይጠበቅበታል ነው። በሌላ በኩል እንግዲህ የኤሊዮቱን ጉዳይን በተመለከተ ነው። የኤሊዮት ጉዳይ ምርጥ ስምምነት ይገባል ገባዋል ነው። ሀርቬ ኤሊዮት በነገራችን ላይ የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ከአንድ ሚዲያ ጋር በነበራቸው ቆይታ በሊቨርፑል ቆይታዬ በጣም በጣም በጣም አሪፍ ጊዜዎችን አሳልፍ ያለው አሪፍ አሪፍ የሚባሉ ስራዎችን ሰርተናል፣ ትልልቅ የሚባሉ ድሎችን ክብሮችን ማሸነፍ ችለናል። በጣም ደስተኛ ነኝ። በሊቨርፑል ቆይታዬ ከሚያበሳጩኝ ወይም ከሚቆጩኝ ነገሮች መካከል ይህንን ማድረግ አልነበረብኝም፣ ይህንን ማድረጌ ስህተት ነው ከምላቸው መካከል አንደኛው ለሀርቬ ኤሊየወት እሰጠው የነበረው የመጫወት እድል ማነሱ። አሁን ብቻዬን ሆኜ ወደኋላ ሳስበው ይህን ልጅ በድየዋለሁ የሚል ስሜት ይሰማቸዋል ሰውየው። የሰጠሁት የመጫወቻ ጊዜ አንሷል በሰጠሁት የመጫወት እድል ግን በደንብ በደንብ ደግሞ ተጠቅመዋል። ያንን ምንም ሳያጎድል ለምንድን ነው ጨምር ያላጫወትኩት ለምንድን ነው የመጫወት እድሉን ሰፋ ያላደረኩለት የሚል የጸጸት የቁጭት ስሜት እንዳላቸው ተናግረዋል። አሁን እሳቸው ሄደዋል። በሊቨርፑል ቤት ውሳኔ የሚወስኑት ሌሎች ሰዎች ናቸው፣ አርነ ስሎትና ሌሎች ባለስልጣናት። ስለዚህ ይህንን ተጫዋች ከሊቨርፑል ጋር ለረጅም ጊዜ ሊያቆይ የሚችል ስምምነት ላይ እንዲ ይደረስ ስራዎች መሰራት አለባቸው መርሳት የለብንም። ይህ ልጅ ገና ሀያ ሁለት አመቱ ነው። በጣም በጣም በጣም ጥሩ የሚባል አገልግሎትን መስጠት የሚችል ነው። ከስኳድ ፕሌየርነት ወጥቶ አሁን አንኳስችነብል ሬጉላር ይሆናል ተብሎ የሚጠበቅ ነው። ማንም ጥያቄ የማያነሳበት እንዴት እሱን ያሰልፈዋል ምናምን የማይባልበት ተጫዋች ይሆናል ሃርቪ ኤሊዮት። ስለዚህ የሃርቪ ኤሊዮትን ሲቹዌሽን በደንብ አድርገው ማስተካከል ከዚህ በኋላ ቋሚነት ወይም በቋሚነት ማገልገል የሱ ነውና እሱን በተረጋጋና በሙሉነት ሊቨርፑልን እንዲያገለግል ስራዎች፣ ውሳኔዎች ቶሎ መወሰን አለባቸው ነው። ሌላ ውሳኔ የሚፈልገው ነገር የሉዊዝ ዲያዝ ጉዳይ ነው። ሉዊዝ ዲያዝ በነገራችን ላይ አሁን ከኮሎምቢያ ከሰዓታት በፊት የወጣ አንድ መረጃ፣ ይሄ ልጅ ወደ ባርሴሎና የመሄድ ድሎ አሁንም አልተዘጋም። ይሄ ልጅ ወደ ባርሴሎና ሄዶ ከባርሴሎና ሰዎች ጋር ተነጋግሮ የግል ጉዳዩን እንዲጨርስ፣ ግን ሊቨርፑል መወሰን ያለበት ነገር አለ። የእሱ ብቻ ሳይሆን ምናልባት የፍሎሬን ቨርትስ ሊቨርፑልን መቀላቀል ይጎዳቸዋል ከሚባሉ ተጫዋቾች መካከል አንደኛው ጋክፖ ስለሆነ ጋክፖስ በሊቨርፑል የሚኖረው ፊውቸር ምንድን ነው። ሊቨርፑል በዚህ ተጫዋች ዙሪያ እቅድ አለው የቅዱ አካል አድርጎ ይዞት መሄድ ይፈልጋል ወይንስ ደግሞ እሱም ተሰናባች መሆን አለባቸው ከሚባሉ ተጫዋቾች መካከል አንዱ ነው? በነገራችን ላይ ጋክፖን መሸኘት ሊቨርፑል የሚፈልግ ከሆነ ባየር ሚኒክ በተጫዋቹ ላይ ከፍተኛ የሆነ ፍላጎት አለው። ሌላ ውሳኔ የሚፈልገው ነገር በእኔ እምነት ማስተካከል አለበት የምለው መሀል ተከላካዩን ተጫዋች የኢብራሂማ ኮናቴን ጉዳይ ነው። በዚህ ልጅ ዙሪያ ተደጋጋሚ መረጃዎችን አንስተናል። ኢብራሂማ ኮናቴ ሊቨርፑል ተጫዋች ነው። ከሊቨርፑል ጋር አንድ ዓመት ይቀረዋል። ሊቨርፑል ባቀረበለት ኮንትራት ደስተኛ አይደለም። እንደውም አልተከበርኩም ብሎ ያስባል። ስለዚህ ልክ እንደ ትሬንት አሌክሳንደር አርኖልድ ሁሉ እሱንም በነጻ አቶ ደጋፊዎች ከሚቆጡ እሱም ሊቨርፑል ከሚቆጨው ይህን ልጅ ባከበረ መንገድ ጎድሎብኛል የሚለውን ነገር ባሟላ መንገድ አስፈርሞ ሊቨርፑል ከኢብራሂም አኮናቴ ሜዳ ውስጥ ከሚሰጠው አገልግሎት ብቻ ሳይሆን ማሰናበት ሲፈልግም መጠቀም የሚችልበትን ውል ሊሰጠው ይገባል ይገባል የሚል ነው። ስለዚህ የኢብራሂማ ኮናቴን ጉዳይ ዳር ማድረስ በዚህ ዙሪያ ያላቸውን ሀሳብ ቶሎ ብሎ ማስተካከል ይጠበቅባቸዋል ነው። ከዛ እንግዲህ የፊት መስመር ተጫዋች የሚያስፈርሙት ማንን ይሁን ይህንን ሲሉ፣ አሌክሳንደር አይዛክ እውነት ሪያሊስቲክ ነው ወይ? ኒውካስል ዩናይትድስ እሺ ይላል ወይ? በእርግጥ ኒውካስል ዩናይትድ የማጥቃት ክፍሉን ለማጠናከር እያሰበ ያለው በአጠቃላይ ወደ ሶስት የሚደርሱ ተጫዋቾችን እስከ 140 ሚሊዮን ፓውንድ አውጥቶ ሊያሰባስብ መሆኑን ስንሰማ ይሄ 140 ሚሊዮን ፓውንድ ወጥቶ የሚገነባው ኒውካስል የፊት መስመር አሌክሳንደር አይዛክን ከመሸኘት ጋር የተያያዘ የተሳሰረ ነው እንዴ ብለን እንድንጠይቅ የሚያደርግ ነው። ስለዚህ ሊቨርፑል ምን ቀረው ብለን ለምንጠይቅ ሰዎች እነዚህ ጉዳዮችን እልባት ይፈልጋሉ፣ እነዚህ ጉዳዮች ውሳኔ ይፈልጋሉ። እነዚህን ውሳኔዎች ሲወስን ለሊቨርፑል በሚጠቅም መንገድ ካደረገው እንደዚህ ክረምት ያለ ስኬታማ ጊዜ ሊቨርፑል ኖሮት የሚያውቅ አይመስለኝም። ከተጫዋቾች ዝውውር ጋር በተያዘ ወይም በኦፍ ሲዝን በጣም ድንቅ ሥራ ሠራ የሚባለው እነዚህን ቀሪ ሥራዎች ያከናወነ እንደሆነ ነው። እስካሁን ግን ሊቨርፑል እንደ ደረጃ ሰንጠረዡ ሁሉ መሪ ነው፣ ተሳክቶለታል፣ እየሆነለትም ነው። ወደ ማንቸስተር ዩናይትድ ጉዳይ እንሄድ። ማንቸስተር ዩናይትድ በዝውውር ገበያው ላይ ተጽዕኖ እያሳደረ ነው ይላል። አሁን የምናወራ ወሬ፣ የማንቸስተር ዩናይትድ ተጽዕኖ እንዴት ነው? በምን መንገድ ነው ተጽዕኖ ያሳደረው? ያልን እንደሆነ ማንቸስተር ዩናይትድ እስካሁን ድረስ ሁለት ተጫዋቾችን ለማስፈረም ተስማምቷል። አንደኛው ሙሉ በሙሉ ዝውውሩን ጨርሷል። ማቲያስ ኩኛ ይባላል። ሁለተኛው ደግሞ ብሪያን ኤምቤሞ ነው። እሱንም እንደዚሁ የራሱ ለማድረግ ከብሬንት ፎርድ ጋራ በዝውውር ዋጋው ላይ ስምምነት ላይ ተደርሷል። አድኦን ስናቸው የቀሩት ምንም የሚቀር ነገር ይኖራል ተብሎ አይጠበቅም። በነገራችን ላይ የብራያን ኤምቤሞ ዝውውር በሚቀጥለው ሳምንት ሙሉ በሙሉ ይጠናቀቃል ተብሎ እንደሚታመን መረጃዎች ከሰዓት በኋላ ወጥተዋል። በሚቀጥለው ሳምንት የሕክምና ምርመራውን ያደርጋል። የሕክምና ምርመራው በተሳካ ሁኔታ ከተጠናቀቀ በዛው ሳምንት የማንቸስተር ዩናይትድ ተጫዋች መሆኑን ልክ እንደ ማቲያስ ኩኛ ሁሉ በይፋ ያረጋግጣል። የዩናይትድ ተጫዋች ሆኖ ለመጀመሪያ ጊዜም ለሚዲያ ሀሳቡን ይሰጣል ተብሎ ነው የሚጠበቀው። ታዲያ እነዚህን ሁለት ተጫዋቾች በድምር ዋጋ አንድ መቶ ሀያ ሚሊየን ፓውንድ አውጥቶ ሲያስፈር ማንቸስተር ዩናይትድ ሌሎች ክለቦች ለዝውውር ያቀረቧቸው ተጫዋቾችን ዋጋ ሲጠሩ ማቲያስ ኩኛ በዚህን ያህል ከተሸጠ፣ ብሪያን ምቤሞን በዚህን ያህል ማንቸስተር ዩናይትድ ከገዛ እኔም መገሌን እኮ በዚህን ያህል ዋጋ መሸጥ እችላለሁ የሚል የዋጋ ማናር ነገር መጣ ነው። እንግዲህ ይህንን በምናነሳበት ሰዓት ላይ አንደኛው የሚጠቀሰው ኖቲንግሃም ፎረስት ነው። ኖቲንግሃም ፎረስት ከኒውካስል ዩናይትድ ጋራ በኤላንጋ ዝውውር ዙሪያ እየተነጋገሩ በነበረበት ጊዜ ኒውካስል 45 ሚሊዮን ፓውንድ ልክፈልና ይህንን አንቶኒ ኤላንጋ የሚባለውን ተጫዋች ልውሰድ ሲል ኖቲንግሃም ፎረስት በጭራሽ አለ። ኖቲንግሃም ፎረስት ከኒውካስል ጋራ ደረድሩን ሲያደርግ 45 ሚሊዮን ፓውንድ አንቶኒ ኤላንጋን የሚሸጥበት ምንም ምክንያት የለም። አታይም እንዴ ማቲያስ ኩኛ ስንት እንደተሸጠ አትሰሙም እንዴ ብሪያን ኤምቤሞና ማንቸስተር ዩናይትድ በምን ያህል ገንዘብ ተከፍሎ አብረው ሊሆኑ እየተስማሙ እንደሆነ። ስለዚህ አንቶኒ ኤላንጋ በዚህ በ45 ሚሊዮን ፓውንድ በፍጹም በፍጹም አይሸጥም አለ አሉ ይሄም ተሰምቷል። ይሄ ብቻ ግን አይደለም። ሌሎች ተጫዋቾችም እንደዚሁ የዝውውር ዋጋቸው ከማንቸስተር ዩናይትድ ተጫዋቾችን ማስፈረም በኋላ እንዲጨምር ተደርጓል። ይህን ነው እንግዲህ ሚዲያዎቹ የማንቸስተር ዩናይትድ ተጽዕኖ በዝውውር ገበያው ላይ ብለው እየገለጹ የሚገኙት። አሁን ይህንን በምናነሳበት ሰዓት ላይ በነገራችን ላይ አንቶኒ ኤላንጋ ተሳክቶ ከኖቲንጋም ፎረስት ወደ ኒውካስል ዩናይትድ የሚሄድ ከሆነ እናም ኖቲንግሃም ፎረስት ለዚህ ተጫዋች ዝውውር ሊከፈለኝ ይገባል የሚለውን ዋጋ ኒውካስል የሚከፍለው ከሆነ ይሄ ተጫዋች ማንቸስተር ዩናይትድ ለቆ ነው ኖቲንግሃም ፎረስትን የተቀላቀለው። ኖቲንግሃም ፎረስት ተጫዋቹን ከማንቸስተር ዩናይትድ የገዛው በ15 ሚሊዮን ፓውንድ ነው። ያኔ ግን ማንቸስተር ዩናይትድ እና ኖቲንግሃም ፎረስት አንቶኒ ኤላንጋን ሲገበያዩ አንድ ነገር ውላቸው ላይ አለ። ይህንን ተጫዋች ወደፊት ስትሸጠው እኔ ከሸጥኩልህ በላይ የምትሸጠውና የምታተርፍበት ከሆነ ከምታገኘው ትርፍ ላይ ዐሥራ አምስት በመቶ ወስድብሃለሁ ይላል የማን ዩናይትድ እና የኖቲንግሃም ፎረስት ስምምነት። ስለዚህ ማንቸስተር ዩናይትድ ከዚህ ተጫዋች ዝውውር ለምሳሌ አሁን እነሱ ከ50 ሚሊየን ፓውንድ በለታች አንፈልግም ለዚህ ተጫዋች ዝውውር እያሉ ነው ያሉት። 50 ሚሊየን ፓውንድ የሚሸጥ ቢሆን 15 ሚሊዮን ኖቲንግሃም ፎረስት ለማንቸስተር ዩናይትድ የከፈለው ነው፣ እሱ ይቀነሳል። ስለዚህ ቀሪ 35 ሚሊዮን ፓውንድ ይኖራል። ይሄ ነው ትርፍ ማለት። ስለዚህ በአንቶኒ ኤላንጋ 35 ሚሊዮን ፓውንድ ኖቲንግሃም ፎረስት ካተረፈ ከዩናይትድ ጋር በነበረው ስምምነት መሰረት 15 በመቶውን ለማንቸስተር ዩናይትድ ይከፍላል። ይሄ ማለት ኒውካስል ዩናይትድ እና ኖቲንግሃም ፎረስት አንቶኒ ኤላንጋን ሲገበያዩ ማንቸስተር ዩናይትድ አካውንት ውስጥ 5.25 ሚሊዮን ፓውንድ ይገባል ማለት ማለት ነው። ቼልሲ ጄደን ሳንቾውን ስላላስፈረመ አምስት ሚሊየን ከፈለው። ኖቲንጋም ፎረስትና ኒውካስል አንቶኒ ላንጋን ሲንገበያዩም አምስት ነጥብ ሁለት አምስት ሚሊየን ፓውንድ ማንችስተር ዩናይትድ ሊያገኝ ነው በድምሩ አስር ሚሊየን ፓውንድ ንፋሳ መጣሽ ገንዘብ ማንቸስተር ዩናይትድ አካውንት ውስጥ ይገባል። ይሄ ተጫዋች ለማስፈረም ምን ያህል ይረዳቸዋል የሚለውን የምና ይሆናል። የመጨረሻ ወሬያችን የሚሆነው ማንቸስተር ዩናይትድ ከኤምቤሞ ዘውውር በኋላ የዩናይትድን ትኩረት የሳበ ተጫዋች ተገኝተዋል ነው። ይሄ ተጫዋች ግብ ጠባቂ ነው። ይህንን ግብ ጠባቂ ደግሞ ራሱ ሩበና ሞሪም በጣም ስለሚፈልገው አነጋግሮታል ከጥር ጀምሮ እያወሩ ይገኛሉ። ይህንን ግብ ጠባቂ ማንቸስተር ዩናይትድ ማግኘት የሚችለው ተብሎ የተጠቀሰ ዋጋ አለ። በነገራችን ላይ የመጀመሪያው መረጃ መሆን ያለበት አንድሬ ኦናናን መተካት ይፈልጋል ማንቸስተር ዩናይትድ። ሰሞኑን የሆነ ቪዲዮ አይታችሁ ከሆነ አላውቅም፣ አንድሬ ኦናና በዛው በሀገሩ በካሜሮን የመንደር እግር ኳስ ላይ ጨዋታ እየተጫወተ የሚያሳዩ ቪዲዮዎች ወጥተዋል። እነ ዴሊ ሜል ቪዲዮዎቹን አውጥተዋል። እንዳጥቂ አጥቂ ነበር በዛ የመንደር ጨዋታ ላይ ሲጫወት የነበረውና አንድሬ ኦናናን አጥቂም አድርጎ ማንቸስተር ዩናይትድ ቢጠቀምበት እያሉ የሚያሾፉም ሰዎች አሉ። ለማንኛውም ማንቸስተር ዩናይትድ እንደ ግብ ጠባቂ አንድሬ ኦናናን ይዞ መቀጠል አይፈልግም። የተጫዋች 47 ሚሊዮን ፓውንድ ወጥቶበት ማንቸስተር ዩናይትድን የተቀላቀለ ተጫዋች ነው። ታዲያ አንድሬ ኦናናን መተካት ሲያስብ ማንቸስተር ዩናይትድ የተለያዩ አማራጭ ግብ ጠባቂዎችን እያነሳ ነው የሚገኘው። እንደ ኤሚሊያኖ ማርቲኔዝ አይነት ማንቸስተር ዩናይትድን ለመቀላቀል ከፍተኛ ጉጉት ያላቸው ወርልድ ክላስ ጎልኪፐሮች አሉ። አሁን ግን በሩበን አሞሪም በጣም የተወደደውና የተፈለገው የፖርቶ ግብ ጠባቂ ኮስታ ነው። አሞሪም እንደሚለው ወይም እንደሚያምነው ነው፣ በሱና በኮስታ መካከል ድርድር ወይም ውይይት መደረግ ከጀመረ ቆይቷል። የሁለቱም ፖርቹጊዝ ናቸው። ሁለቱም የአንድ ሀገር ልጆች ስለሆኑ ባገኙት አጋጣሚ በሙሉ ተጫዋቹን ወደ ማንቸስተር ዩናይትድ ግብ ጠባቂነት ለመቀየር አሞሪም ያለውን ፍላጎት ከጥር ጀምሮ ሲነግረው ሲያነጋግረው ነበረ። ስለዚህ የዚህን ግብ ጠባቂ ወደ ኦልትራፎርድ መድረስ ሩበን አሞሪም በጣም እጅግ በጣም እየፈለገው ስለመሆኑ ነው እየተገለጸው። ታዲያ ፖርቶ ይህንን ግብ ጠባቂ የማንቸስተር ዩናይትድ መውሰድ የሚፈልግ ከሆነ 42 ሚሊዮን ፓውንድ ሊከፍለኝ ይገባል የሚል አቋም አለው። አሁን ጥያቄው ማንቸስተር ዩናይትድ ለግብ ጠባቂ እንደገና ከ40 ሚሊዮን ፓውንድ በላይ ያወጣል ወይ ነው። ግብ ጠባቂው እድሜው ሃያ አምስት ነው። ግብ ጠባቂው በጣም በጣም በጣም ጥሩ የሚባል አቅም ያለው ግብ ጠባቂ ነው። የዚህን ግብ ጠባቂ ጥሩነት ወይም ጉብዝና ማወቅ የምንፈልግ ከሆነ በአጠቃላይ እስካሁን ድረስ በፖርቶ ማሊያ መጫወት ከጀመረበት ዋናውን ቡድን ከተቀላቀለ በዋናው ቡድን ውስጥ የመጀመሪያ ተሰላፊ መሆን ከጀመረበት ጊዜ አንስቶ ባለፉት አራት የውድድር ዓመታት በቃ ኢሪፕለሰብል ነው፣ የማይተካ የመጀመሪያ ተመራጭ ግብ ጠባቂ ነው። ታዲያ በእነዚህ አራት የውድድር ዓመታት ያለ ተቀያሪ 197 ጨዋታዎችን ሲያደርግ በ83ቱ ላይ ጎል አልገባበትም። ኮስታ እንደዚህ ያለ ክሊንሺት የመጠበቅ አቅም ያለው ግብ ጠባቂ ነው። በጣም ብዙ ሰዎች ወርልድ ክላስ ግብ ጠባቂ ነው ብለው ያነሱታል። ለፖርቹጋል ብሔራዊ ቡድንም የመጀመሪያ ተሰላፊ ተጫዋች ነው። በነገራችን ላይ መስከረም 2021 ጀምሮ የፖርቹጋል ብሔራዊ ቡድን ቀዳሚ ምርጫ ነው። በእነዚህ ጊዜያቶች ውስጥ 36 ጨዋታዎችን ለፖርቹጋል አድርገዋል። 16ቱ ላይ ጎል አልገባበትም ጉብዝናውን ያሳይ ከሆነ ብዬ ነው እንደነዚህ ያሉ ቁጥሮችን የማነሳው። ስለዚህ ፖርቹጋል በብሔራዊ ቡድን ደረጃ በፖርቹጋል ሊግ ለፖርቶ የሚጫወተውን ኮስታ ነው ማንቸስተር ዩናይትድ የራሱ ማድረግ የሚፈልገው ዲዮጎ ኮስታ። ተሳክቶ የማንቸስተር ዩናይትድ ግብ ጠባቂ የሚሆን ከሆነ አሞሪም ደስተኛ ይሆናል። የማንቸስተር ዩናይትድ ደጋፊዎችም ከአንድሬ ኦናና ይገላገላሉ ተብሎ ነው የሚጠበቀው። ኮስታ ማንቸስተር ዩናይትድን መቀላቀል ይፈልጋል። ማንቸስተር ዩናይትድና ፖርቶ በተጫዋቹ ዝውውር ዙሪያ በገንዘብ ስለመስማማታቸው ግን ማንኛችንም አሁን እርግጠኛ አይደለንም። አሞሪም ግን ስለፈለገ ራሱ በተደጋጋሚ ተጫዋቹን እያነጋገረ ይገኛል። ለአሁን ያነሳናቸው መረጃዎች እነዚህ ናቸው። ደግሞ መሸት ሲል እንደተለመደው አዳዲስ ወሬዎችን ይዘን እናገኛችኋለን። ለዚህ ነው ሸገር ስፖርት ዊዛ በበግድ የዩቲውብ ቻናልን ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ሊንኩን አጋሩ የምንለው ለእስካሁን ድጋፍ ይኸው ምስጋናችን። እንዲሁም ለእናንተ ለሁላችሁ በያላችሁበት ሰላም ይሁን።